ያአራቀኝ ጎዳና ያአራቀኝ ጎዳና ከአገር የሚወጣ ቢባል ተሰደደ ቢባል ተሰደደ ቢባል ተሰደደ ህዶኖ በትንጂ ማን ሰው ወደደ ማን ሰው ወደደ ማን ሰው ወደደ በቃ ሲለው የኔን ማዘን እወጣለው ከመባዘን ከመናፈቅ ያን ያርፋል እስከዚያው ቀን በተስፋ መጥቆር መክሳት ማዘን ትተሽ በጠበቅሽኝ ትበረታሽ ብቻ

አንች ስ ወገን ላይ ሲያዝኑ የሚያጽናና ሲያዝኑ የሚያጽናና ሲያዝኑ የሚያጽናና እኔማ ከፋኝ ብል የት ሄደውና የት ሄደውና የት ሄደውና ከአንቺማ በመጣ መንፈሴም ባረፈ መንፈሴም ባረፈ

እናመሰግናለን ኮከብ ለኮከብ ድጋሚ እናመሰግናለን። ዳዊት ኪዳነ ማርያም እና አቤል ጌትነት የመጀመሪያ ዙር ስራዎቻቸውን ከኮከብ ባንድ ጋር በዚህ መልኩ አቅርበዋል፣ እናመሰግናለን። ዳዊት እንግዲህ እያንዳንዱ ጥቃቅን ነገር ለመፈተን ታውቃለህ፣ ይሄ ሙዚቃ የማን እንደሆነ፣ ከኤፍሬም ተወዳጅ ሙዚቃዎች አንዱ ይሄ ሙዚቃ ነው። የዚህ ሙዚቃ ደግሞ ግጥም ከይልማ ጋር አማኑኤል ይልማ ነው። ዜማ የማኑኤል ልማ ነው ቅንብር የማኑኤል ሊልማ ነው። እንግዲህ እንዴት እንደምትሆን እግዚአብሔር ይል አንዴ ላማ ነው። እባካችሁ እናመሰግናለን። አቤል ደግሞ የጋሽ ጥላውን ገሰሰን የአባይ ማዶን እንደዚህ ባለ መልኩ አቅርበውታል። እናመሰግናለን። ሁለቱንም ከወደዳችኋቸው በ8222 ያልተገደበ ድምፃችሁን ከወዳችሁን እያስቀደማችሁ መስጠት ትችላላችሁ። መልካም እድል ይሁንላችሁ። ዳኞች አስተያየት እና ነጥብ መስጠት ይችላላችሁ። ስለዚህ ማኑኤል ሊልማ ይጀምራል እባክህ። እሺ፣ እንደተባለው ናቲ፣ ከብዙ ስራዎቼ በጣም የምወደው ስራ ኤፍሬም ታምሩ ባይኔ ላይ ዋልችሳ ነው። እኔ መጀመሪያ እንዴት ነው ይህ ሙዚቃ ትዘፍነዋል የሚል ሀሳብ ነበረኝ፣ እና ይገርማል። ጥሩ ነው ሀሳቡን ያመጣኸው አንድ ቦታ በተለይ ብሩክ ምናልባት ሰምታችሁታል። የኔ ስለሆነ ነው ያወቅኩት። የመጀመሪያው ላይ ወረት እንደሌለው ሳትለው ነው ባይኔ ላዩ ዋልሽ ሳ ባይኔ ብላ የገባኸው አይደል? እሷ መስመራውን አታውቋትም፣ ምክንያት ሙዚቃ ነው የምትመስለው። እና እሱን ስትሳሳት በቃ ዘፈኑን በቃ አፈር ያበለዋል ብዬ ነበረ። እና በጣም ጥሩ ነው። ለእኔ የተሰማኝ ነገር በጣም የገረመኝ የመጀመሪያው የዜማ ክፍል ላይ በጣም ጥሩ ነው የተጫወትከው። ሁለተኛ የዜማ ክፍል ላይ ትንሽ ፒች ነበረ በብዛውም ደግሞ ቀላሉ ቦታ እሱ ነው፣ አዝማቹ ነው። ከባዱ ትልቁ የመጀመሪያው ዜማ ክፍለው። ከዛ በኋላ የማስጨፈር አይነት ሙድ ነበርና እሱ ጋር እንዴት እንደገጠመ አላውቅም። ግን በጣም የገረመኝ ነገር የዚህ ዘፈን ጉልበት ሳትጠቀም የዘፈኑን ካራክተር ማግኘት ነው። በቃ ኤፍሬም በጣም አዛሚ ነው። ይሄ ዘፈን ደሞ ፊዩዝ ላይ ያለ ነው፣ በጣም ከባድ ነው። በአንተ ስታይል ታመጣዋለህ የሚል ግምት የለብኝና በዛ ዳኝነት ነው የምዳኝ። ሌላው የራስህ የተፈጥሮ ድምጽ እንዳለህ ምንም ጥያቄ የለም። እኔ ደስተኛ ነበርኩኝ። ውጤት 9880 ነው የምሰጥህ። ግን ከዚህ በኋላ ያሉትን ደግሞ ነምበሮቹን በአሪፍ መንገድ በጣም አሪፍ ነው። በጣም ካንተ ካራክተር ጋር የማይሄድ ነገር ነው። በቃ ይዘ የመጣው ብስል ያለ የዜማ በጣም የሚያዝም ነው። ኢቭን ከዚህ እድሜ ጋር እንኳን በቃ እንዴት እንደተረዳኸው እንትን የበለጠ ብዙ ነገር ታሳየኛለህ ብዬ አስባለሁ አቤል ዛሬ ደግሞ ትንሽ ቅርጹ ቀየር ያለ የዜማ ክፍል ይዘን የመጣኸው በጣም ጥሩ ነው። የድምፅ ከለር በጣም ነው ደስ የሚለኝ። በጣም አንዳንዴ ቆየት ያሉ ድምፅ አያኖች ጋር ያጣናቸው የጠፉ በቃ ከለር የምንለው አይነት ፍሌቨር ነው አንተ ጋ ያለው እና ይገርማል እንደዚህ አይነት በነገራችን ላይ እንደዚህ አይነት ወጣ ለየት ያለ ድምፃችሁ ሲሆን ሞር ህዝብ ውስጥ ለመግባት በጣም እድል ነው የምታገኙት፣ የራሳችሁን ነገር ስትሰሩ ለመታወቅ አለመምሰል ራሱ ትልቅ ኳሊቲ ማለት ነው። ሌላው የሙዚቃ መረዳት በጣም ኢነርጂ ደስ ይላል፣ አከፋፈት ደስ ይላል፣ ማይክራፎን ቴክኒክ ደስ ይላል እና ምናልባት አሁን ይሄንን ትሆን እንዴት ታሳድገዋልህ የሚል ነው ወደ ሙሉ ድምፅ የማምጣት በዚህ በችክችካ ሲክሴት በሚለው ውስጥ ነው እየሰማን ያለ ነው። ኩልል በሌላ ዘፈንም ደግሞ እናያለን። ገባ እሷ ላይ ብቻ ስራ፣ በቃ ቶኑን የማሳደግ 9800 እሺ። ዳዊት ኪዳነ ማርያም የኤፍሬም ታምሩ ዋልሽ ሳባይኔ የሚለውን ዜማ ነው ያመጣው። በጣም ቆንጆ ዜማ በደንብ አድርጎ ለውድድር የሚሆን ነገር ነው ይዞ ያመጣው። ዜማ አረዳድህ በጣም ቆንጆ ነው። ቆንጆ ድምፅ አለ፣ ወፈር ብሎ ትልቅ ሬንጅ ያለው ድምፅ አለ። ሪትም ጥሩ ነው፣ አረዳድህ ስሜትን የማጋባን ነገርም አሁን በዚህ ዘፈን በጣም ጥሩ ሆኖ አይቼዋለሁ። ባይሆን ብዬ የምለው ነገር እዚህ ጋ ከኋላ ያለው ናጀብ ማለት ሙዚቀኞቹን ቀድማቸው ሬር ስታደርጉ አንተ ዳይናሚክስ እንዲሰማ እዚጋ ቀንሱልኝ እዚጋ ጨምሩ ያልክ መነጋገርን ካሁኑ መልመድ መቻል አለብህ አለበለዚያ አንዳንድ ቦታ ቃላት አይሰሙም ነበረ። ቅኝት አንዳንድ ቦታ ችግር ነበረ። ከመጀመሪያው የዜማ ክፍል ሁለተኛው የዜማ ክፍል ትንሽ ድምጹ ከፍ ብሎ በደንብ ይሰማ ነበር ግን ድምጹ ከፍ ሲል ደግሞ አንተ ከፒች ጋራ ችግር ስለነበረው እሱን በደንብ ማኔጅ ለማድረግ ሞክር ወደፊት ካንተ የድምፅ ስትራክቸር ጋር በደንብ የሚሄዱ ዜማዎችን ለመምረጥ ራስን አዘጋጅ ማለት ነው። በአጠቃላይ የነበረው ግን ፐርፎርማንስ ጥሩ ነበረ። እኔ ጋ ያለ 9850 አቤል ጌትነት የጥላሁን ገሰሰን የአባይ ማዶ የሚል ዜማ ነው የመጣኸው። ዘፈኑ በጣም ጥሩ ዘፈን ነው። በደንብ መፈተን የሚችል ነው። እዚ ጋር በደንብ ለውድድር መሆን የሚችል ነው። ዘፈኑ ያልኩበትም በኋላ አስረዳለሁ አንተ በጣም ቆንጆ ድምጽ አለ በደንብ ሪትም ይገባሃል ዜማ ይገባሃል ግን ይሄ ዜማ በሚፈለገው ልክ ተጫውቷል የሚለውን ጥያቄ እኔ ጋር አይዳውት ለምን መሰለህ በጉልበት የሚዘፈን ዜማ ነው አሁን ሳዳምጥ ይሄ ነበረው የሆነ ከሩቅ የሚሰማ ዘፈን መስሎ ነበር የሚሰማኝ ሙሉ ሙሉ ፒቹ እንዲህ ብሎ አይሰማም ነበር እና እንደዚህ በደንብ አድርገ ኢነርጂ ላይ በደንብ እንድሰራበን፣ ያንተ ቆንጆ ፍሌቨር ያለው ድምፅ አለ እና ይሄ ዜማ ምናልባት ለአንተ አይነት የድምፅ ስትራክቸር ላይሆን ይችላል። እና ዘፈን ምርጫህን በደንብ አድርገ ተጠንቀቅ። አፋከፋፈትህ በጣም ቆንጆ ነው፣ ማይካ ያዝ በጣም ቆንጆ ነው። ነፃነት ደግሞ በጣም ጥሩ ነበረ ስትጫወትና እነዚህን ሁሉ ወደ ጥሩ ለማምጣት የምትመርጠው ዜማ ቆንጆ መሆን ስላለበት እሱ ላይ ጥንቃቄ አርግ። ዜማው በአባይት ሰልፍ በጣም አሪፍ ነው፣ ግን ስትዘፍን እኔ ከሩቅ የሚሰማ ዜማ ነው የመሰለኝ። እዚህ ጋር መድረክ ላይ ሲሆን አብሮ ልብ መምታት መቻል አለበት። ገባ። በጣም ፓንቺ የሆነ ነገር ስለሆነ ከሙዚቀኛው ከአጃቢው ጋር አሸንፎ የሚወጣና ጉልበት ያለው ድምፅ እንዲሆን የምትመርጠውን ዜማ ቀድመህ አስብበት ነው በተረፈ በዚህ በድምጽ ብዙ ትልቅ ባለመያዝ ምክንያት ሀረጎቹም እንደ ቁርጥ ቁርጥ ቁርጥ ያሉ ነገሮች ይሰሙ ነበር። እነዚህ ነገሮች ሁሉ ማስተካከል የሚችል አቅም አለ። አቅምህን በአግባቡ ቦታ ላይ ተጠቀምበት ለማለት ነው የምመክር። በተረፈ እኔ ጋ ያለ ውጤት 9750 አይ አቤል ገብቷል። ሹም ያለች ያለች ነገር ገብቷል የኔ አሁን የወለድኩት ልጅ የሆነ ቃል ቢፈልገውን ካልሰጠኸው ነገር የሚለዋለህ እና የቀረ ጎደለ ነገር አለ ነው የምትልህ። እና ረገጥ ብሎ ረገጥ ብሎ መስፈር አለበት። ዳዊት፣ ብዙ ሀሳቦች ተነስተዋል ሁለታቸውም ጋር። ያው ሶስተኛ ተናጋሪ ስለሆንኩኝ በጣም ላሳጥርና፣ በጣም ጥሩ ነው ያቀረብከው በጣም ጥሩ ነው። ያው በራስ ድምጽ ማዜም የሚለው ነው። ልጊዜ ለሁላችሁም በየሳምንቱ በፍጹም ሳንናገር ማናልፈው ጉዳይ ነው። እሱ ላይ በደንብ ትኩረት ማድረግ ያስፈልጋል። ብዙ ነገሩ ጥሩ ነው፣ ብዙ ነገሩ ጥሩ ነው። የዜማውም የግጥሙም የቅንብሩም ባለቤት ፊት ደግሞ መሆኑ ለአንተ ሌላ ክብደት አለው አይደለም። ስለዚህ ምንድነው እንደ ሀሳብ ምነግ ነገር ከቅኝት ጋር በተያያዘ አሁን ያው የመጀመሪያ ሳምንታት ላይ ስለሆነን እነዚህ መሰረታዊ ነገሮች ላይ በጣም ትኩረት ማድረግ ያስፈልጋል። እናንተን ለማሳደግ እሱን አደማመጥህን በደንብ ማስተካከል፣ ከዛ ካዳመጥክ በኋላ ወደ ጉሮሮህ ወደ ማዜም ስትመጣ ደግሞ በደንብ ራስህን እያዳመጥክ ራስህን ኢንተርቴን ማድረግ አለብ። እንደሱ ይሁን። ይሄ ዜማ በጣም እንደዚህ ጉልበት የማይፈልግ ሶፍት ተደርጎ ልስልስ ተደርጎ ኢቨን ወደ ሀይ ፒቾች እንኳን ያለ ጉልበት ማዜም በጣም ከባድ ነው አይደል፣ ኤፍሬም። በጣም የሚገርመው ኳሊቲ በጣም ሀይ ፒች እንኳን እየዘፈነ በጣም ጉልበት ያለው ነገር አይደለም። ሀይ ፒች ራሱ ሶፍት ነገር ነው የሚሰማው። ለመግለጽ ራሱ ከባድ ነገር ነው እና ያንን ማሰብ ያስፈልጋል። እና እሱን ለማምጣት ያረከውን ጥረት በጣም ማድነቅ እፈልጋለሁ። በተወሰነ ደረጃ ትንሽ ብቅ ያለ ነገር ስለነበረ ማለት ነው። እሱ በጣም ቆንጆ ነገር ነው። ትልቅ ግን ትልቅ ማስተካከል አለብህ ብዬ የማስበው ዳዊት ከዛ በኋላ አዘፋፈንህ ሁላ ቶታሊ የሚቀየርበት አንዱ ምክንያት አፍህን ግጥም አድርገን ምዘፍ ነው። በቃ ጥርስና ጥርስ ሁላ የተጋጠመበት ቦታ ላይ ሁላ ይታያል። ይሄ ኢዝ ቶታሊ ስተት ስለዚህ በደንብ አፍ ክፍት ብሎ ማዜም ሶ ሙሉ ድምጽ ሙሉ ነገር ነው የምንሰማው እንደዛ ሲሆን እና እሱ ላይ በጣም በጣም ትኩረት አድርገ ኮንሺየስ ሆነ መስራት አለብ። ከዛ ውጪ ዲቴል ማዳመጥ ነው። አሁን ከላይ ከላይ እንዳታዳመጡ እናንተ ተወዳዳሪዎች ናችሁ፣ ድምፃያን ናችሁ። በጣም ወደ ውስጥ ገብታችሁ የዜማዎቹን እያንዳንዷን ቅንጣት በደንብ ማዳመጥ ያስፈልጋል። ከዳይናሚክስ ጋር የተነሳው ሀሳብ እኔም ስለምደግፈው ብቻህን ዳይናሚክስ ብትሰራ ምንም ዋጋ የለውም። የዳኞች መስፈር ተብሎ ከሚቀመጠው አንዱ ሀሳብ ላይ ከባንዱ ጋር ያለ ውህደት ይላል። አይደለም ከባንዱ ጋር አብሮ ዝቅ አብሮ ከፍነው እኛ ብቻህን ከሆንክ ስህተት ነው የሚመስለው ትሸፈናለ ከግሩቭ ከሙዚቃው ከሚሰማው ነገር ፊት ለፊት ሆኖ መሰማት ያለበት ድምፅ አዩን፣ አይደለም አንተ ብቻህን ሶፍት እና ላውድ እያረክ ዳይናሚክስ ሰራ፣ አብረሁ ዝቅ ከፍ ካላሉ ጥፋት ነው የሚመስለው። ስለዚህ ሰዎች ናቸው አብረው የሚጫወቱት። ስለዚህ ኮሚኒኬት አድርገ እሱን ነገር ማስተካከል ይሄ እንደዚህ አሁን ብዙ ያልተዋህደ ብዙ አብሮ ያልቆየ የሚመስል ነገር አለው አዲስ ጥናት። አዲስ ጥናትም ቢሆን ግን እኛ እንደ ኦዲየንስ አለመቆየቱን መረዳት የለብንም። በቃ ቆንጆ አድርገህ ያንተን የመጨረሻውን አውትፑት አድርገህ እና አዲስ ጥናት የሚመስለው ነገር በብዙ ነገር ይገለጣል። እና እሱ እሱ ባይኖር ጥሩ ነው። እኔ ጋር ያለ ነጥብ 9820 ነው። አቤል የጋሽ ጥላሁን የአባይ ማዶ ዜማው በጣም ቆንጆ ነው። እንደ ደግሞ በኔም ኤክስፒሪየንስ እንደዚህ ውድድር ላይ ሲመጣ ለመጀመሪያ ጊዜ ነው የሰማሁትና እሱም እንግዲህ ለየት ያሉት ያልተደጋገሙ ዜማዎችን አሰብ በማምጣትህ በጣም ያስመሰግናል። በነገራችን ላይ እና ደስ ብሎኛል፣ እንደዚህ አይነት ተሰምተው ማይታወቁ ውድድር ላይ ዜማ ስለመጣ እርግጠኛ አደለሁኝም ለመጀመሪያ ጊዜ የሰማሁት ይመስለኛል፣ ግን ጥሩ ነው በጣም። አንተ ጋር በጣም ትልቅ ኳሊቲ አየው ታ አፍ አከፋፈ ቴክኒክህ ከአንተ በተቃራኒ ደግሞ እሱ ጋር በጣም ናይስ ነው እና ኢዳብርሄ እንዳይቆም እንዳይጠፋብህ እንዳትተው ማለት ነው እና ብዙ ነገሩ ጥሩ ነው። አንተ ጋርም ከቅኝት ጋር በተያያዘ ያው የሚሰሙ ነገሮች አሉ። እነሱን ለመቅረፍ መሞከር ነው። ሃይፒቹ ጋር በተለይ አርቲፊሻል አይደለም ድምፁ፣ ግን ሙሉ ለሙሉ ከሰውነታችን የሚወጣው አይነት ድምፅ አይደለም። ቅድም ሹም ይሄ የሩቅ ድምፅ ይመስላል ምናምን የምትልህ አይነት ነገር እና እሱ ነገር ወደ እውነተኛው ድምፅ ይምጣ የሚመስል ሳይሆን የሆነ እንዲሆን ማለት ነው። ገብቶሃል አይደለም? እሱን ነገር አዳምጠው መልሰ ራስህን እና ከዛ ግን ዲቴይል አሁን ወደ ዲቴይል መሄድ ነው የሚጠበቅባችሁ፣ ወደ ጥልቅ የሆነ አደማመጥ፣ ቅላጼዎች፣ የዜማ ጥፋቶች ምናምን በደንብ ይሄ ትንሽ ተጎድቷል ዜማው እንደሱ እንደሱ አይነት ነገሮች ጎለውታል። ከዛ ግን ተጀምሮ እስከሚያልቅ ወደዛ ጋር እያየህ ጣራ ጣራውን ምናምን ምንም አይነት ኮሚኒኬሽን ከኦዲየንስ ጋር የለም። ኢንተርቴን ልታደረግ ነው አይደለም እዚህ ጋር ጓደኞች፣ ቴፎዞች ያጨበጭባሉ ምን ይላሉ፣ ምንም ዞር በለህም አላያቸው ስለዚህ እሱ ልክ አይደለም። ኮሚኒኬት አድርግ ሳይኮሎጂካሊ በጣም ኢፌክት አለው። በነገራችን ኮንፊደንስ እንዳለህ ይናገራል። በጣም ነፃነት እንዳለህ ያሳያልና ምናምን እንደዛ ስትሆን እነዚህ ነገሮች የጎደሉ ነው ይመስለውና እንደሱ አይሁን። በተረፈ ግን የዜማ ምርጫቸው ላይ ሁላችሁም በደንብ አስቡበት። አቤል 9800